እኔ ብቻ ነኝ እንዴ? ከቪዲዮ ጋር የማይገናኝ አጫጭር ኮመንት ስጥ የሚያናድኝ ሰላም ሰላም፣ የተወደዳችሁ የተከበራችሁ የቻናል የቤተሰቦች፣ እንደምንቆያችሁ እንደምንስከሳ ድረሳችሁ በያላችሁ በሰላማችሁ ብዝት ይበል እያልኩኝ፣ ያው መጀመሪያ ላይ እንደሰማችሁት እስኪ አንድ ሀሳብ መስጠት ስለፈለኩኝ ነው። ምንድነው አልስ ዩቲብ ብለን ለጀመርን ሰዎች ወይ ደግሞ ዩቲብ ላይ እየሰራ ላለን ሰዎች ያው ለሚታወቀው፣ እንደዚህ ገና አዲስ ስንሆን ያው በቤተሰብ በማፍራት በመተጋገዝ አባል እናፈራለን አይደለም። ሰብስክራይበር ዋንቂ እስከሚሆነልን እንዲሁም ሰዓታችን ወይ ደግሞ ዋች ሐዋራችን አራት ሺ እስከሚሞላ ድረስ እንተጋገዛለን አይደለም። እንደዛ በምንተጋገዝበት ጊዜ ግን በመሀል ዩትዩብ ማይፈቅዳቸውን አንዳንድ ነገሮች እናደርጋለን፣ እያደረግን ነው ማለት ነው። ከዚህ ውስጥ አንዱ ምንድን ነው? ኮመንት ስናደርግ ከቪዲዮ ርዕስ ውጪ የሚደረጉ ኮመንቶች አሉ። ተመሳሳይ ኮመንቶች፣ የሚደጋገሙ ኮመንቶች ብዙዎቹ ማለት ነው። ለምሳሌ አንድ ቪዲዮ ላይ ኦልሞስት ሀያ ሰው ቢመለከተው ሀያ ቪው ቢኖረው ከዚህ ውስጥ ኦልሞስት እንግዲህ አስራ አምስት በላይ የሚሆነው ሰው ተመሳሳይ ኮመንት ያደርጋል በፐርሰንት እንዲሁም ምናልባት ከ90 ፐርሰንት በላይ ብንለው ማለት ነው። ከእነዚህ ኮመንቶች መካከል ሁሌ እኔ ደስ ማይሉ የሚያናዱኝ ጭምር አንደኛው ደምረኝ ደምሪኝ ነው። ሁለተኛው መልስ ወይ ደግሞ መልሼ የሚል ነው። ሌላው ሰላም ሰላም፣ ብቻ ሰላም። ከዛስ ጥሩ ቆይታ ነበር፣ ጥሩ ቆይታ ነበር። እንግዲህ በኮቴሽን ያዘው ምን ያህል ተቆይቷል የሚለው፣ ምናልባት ሰንድስ ሰከንድስ ኦር ዋን ሚኒት፣ አንዴ ቃ አንዴ ቃ ምናልባት ይችኛ የትን ጥሩ ቆይታ ነበር የምትሏ ነገር እስከምትጻፍ ድረስ እሱ ይጻፋል። ሶስት ነገር ጓቸዋል ከዛ ደግሞ ኢሞጂዎቹ አንዳንድ ሰው የልብ ቅርጽ፣ አንዳንድ ሰው ደግሞ ሌሎች እንደዚህ የፌዝ ወይ ደግሞ የሚሳቅባቸው ኢሞጂዎች ይላካሉ። እና ምናልባት እንደዚህ አይነት ኮመንት ብዙ ጊዜ ለምታዘወትሩ ኖርማል ኮመንት በርዕሱ ላይ አሳብ አስተያየት ለምትሰጡ ያው እንደ አይዲያ ይሆናቸዋል ብዬ ነው። እዛ የምታደርጉ ሰዎች ብታስተካክሉ ጥሩ ነው። ለምን ካልኩ ካላችሁኝ፣ ተመሳሳይ ተመሳሳይ ወርዶች ሲደገሙ እንደማመር እንደማመር እንደማመር ሰብ ሰብ ሰብ መልሱ መልሱ መልሼ፣ እንደዚህ አይነት ወርዶች ሲደጋገሙ ስፓም ናቸው። ለምሳሌ ያው የኛ በአማርኛ ስለሚሆን ደ ምናልባት እንትን እስከሚተረጉም ትካራ በስተቀር በእንግሊዝኛው ሰብት ሰብት ኦልሞስት እንደተሰብት ማለት ኦልሞስት ደምሬ ማለት ነው። እኔ ሰብስክራይብ አድርጌ ያለው ሰብስክራይብ አድርገኝ ነው። እንደዛ አይቻልም። ያቆማቸዋል ማለት ነው እነዚያ ኮመንቶች። ባያስቆማቸው እራሱ ዩቲዩባችን ካለበት አይንቀሳቀስም ማለት ነው ምን እንዳይሄድ እንዳያድግ ምንም አይነት ታዳሚ እንደሌለው ምንም አይነት ኢንተረስትድ የሆነ ለቻናሉ ምንም አይነት ፍላጎት ያለው ተመልካች እንደሌለው አስዩ ስለሚያደርግ ወይ ደግሞ ስለሚያስብ ቻናላችን እንዳያድግ መሰናክል ይሆናል ማለት ነው፣ ያቆመዋል ማለት ነው። ስለዚህ ኮመንት ሲጻፍ ረጅም ሊሆን ይችላል፣ አጭር ሊሆን ይችላል። ያ እንግዲህ እንደ ሰውየው እሳቤ ነው። ትችት ሊሆን ይችላል፣ ወይ ደግሞ ድጋፍ ሊሆን ይችላል። ስለዚህ እነሱን አጭር ሊሆን ይችላል፣ እንግዲህ አንድ መስመር አንድ ቃል ሁለት ቃል። ግን ቪዲዮውን ወይ ደግሞ የቪዲዮውን ርዕስ ተመለከተ ቪዲዮውን ከከፈትን በኋላ ቪዲዮውን ከከፈትን በኋላ ቢቻል ቢቻል የቪዲዮውን አጋማሽ አካባቢ ስንደርስ ኮመንት ፍጽፍ ይመከራል። ምክንያቱም መጀመሪያ እንደገባን ኮመንት መጽሐፍ ከጀመርን ምኑን አይተን ኮመንት ምናደርገው? ምኑን አይተን ኮመንት ምናደርገው? ስለዚህ የምንችለውን አድርግ ማድረግ ስንተጋገዝ፣ በቅጡ ይሁን ሙሉ የሀበሻን ነገር ማኒፌስት አናድርግ። ስለዚህ ልንለወጥ ልንቀየር ይገባል ማለት ነው። እስፔሻሊ ምናልባት አዲስ ጀማሪዎች ገና ጀማሪዎች እንደዛ ከኛ ወይ ደግሞ ከላይ እየወሰዱ እንደዚያ ሊሉ ይችላሉ ግን የነበርን ብዙ ጊዜ ቆይተን ስድስት ወር አንድ ዓመት፣ ሁለት ዓመት ከዚያ በላይ ቆይተን እስካሁንም እንደዚ አይነት ተመሳሳይ ኮመንት የምናደርግ ሰዎች ጥሩ ስላልሆነ ምናልባት ራሳችን ብናሻሽል፣ ምክንያት ባንፈጥር ምናልባት የጊዜ ማጠር ምናምን እያል እንትን ባንል መልካም ነው ብዬ አስባለሁ። ለሁላችንም፣ ለእኔም፣ ለአንቺም፣ ለእኔም፣ ለአንቺም፣ ለአንተም፣ ለሁላችንም ስለሆነ ማለት ነው። ጀስት ለማስመሰል ነገር ባይሆኑ አይ ቲንክ የብዙዎቻችሁ ሀሳብ ይሆናል ብዬ አስባለሁ። ያው ባን ተገብሮም የብዙዎቻችን ሀሳብ፣ አስተያየት፣ አመለካከት ይሆናል። እኔም በተደጋጋሚ ብዙ ጊዜ ተናግረዋለሁ ማለት ነው። ስለዚህ ስለ ኮመንታችን እናስተጋገል፣ ተመሳሳይ ቃላት አንጻፍ። ቪዲዮ እንክፈተው፣ እናስተውለው። አንዳንዴም እኮ በማስተዋላችን የሆነ ጠቃሚ ነገር ልንወስድ እንችላለን። ከዚያ ቪዲዮ ጠቃሚ ሊሆን ይችላል። ሁላችንም ዩቲበር ስለሆን ብቻ ብለን ዝም ብለን ለመተጋገዝ ነው ወይ ደግሞ ለዛ ሰው ብቻ ነው ብለን መግባት የለብንም። እዚያ ነው ምናልባትም ጠቃሚ ነገር ሊሆን ይችላል። ልዩ ነገር ሊሆን ይችላል። ስፔሻል ነገር ሊኖር ይችላል። ስለዚህ እሱ ጋር ፎከስ አድርገን እናስተካከል። ሌላው ላይክ አደራረጉ ነው። ላይክ መደረግ ያለበት ቪዲዮ ከታየ በኋላ እና በኋላ ብቻ ነው መሆን ያለበት እንደገባን። ወይ ደግሞ ቪዲዮ ሳንከፍት ላይክ ባናደርግ ይመረጣል። ምክንያቱም ሳናይ ምንም ወደ ነው ላይክ ያደረግነው። ላይክ ማድረግ ማለት እኮ አይተ ነው ወደ ነው። ስለዚህ ለሌላ ሰው ሸር ይደረግልኝ ሌሎችም እንዲያዩት እንደማለት ነው። ስለዚህ አይተን ኮመንት ከጻፍን በኋላ ላይክ አድርገን ልንወጣ ዝሴምቱ ለአዲሶች ምናልባት ሰብስክራይብ ለማድረግ ቤተሰብ ለመሆን ለምትመጡ ቤተሰቦች ደግሞ ሰብስክራይብ የሚደረገው ቪዲዮ ተከፍቶ ከታይ እንዲሁ ከተቻለ ግማሽ እና ሙሉ ረጅም ሊሆን ይችላል ቪዲዮ ስለዚህ እስከ ግማሽ ግማሽ በድረስ ራሱ ትግስት ልናጣ ሩቡን የቪዲዮ ሩብ አይተን ነው ሰብስክራይብ ማድረግ ያለብን። ከዛ ውጭ ለዛ ሰው ምንም አይነት ጥቅም የለውም ማለት ነው። ወይም ማለት እንደውም ሊያነሳው ይችላል። ይህ ሌላ ሰው ከዚህ በፊት ሰብስክራይብ ተደርጎ የነበረውን ቪዲዮ ማንም ሰብስክራይብ ጭምር ደንበኛ ጭምር ሊያነሳ ይችላል። እንደ ቅጣት ስለሆነ ማለት ነው። ስለዚህ ዛት ዘጠኝ ይሄ ጎዳችሁት እንጂ ጠቅማችሁት አይባልም ማለት ነው ይህን ሰው ስለዚህ ሰብስክራይብ አደራረግ፣ ኮመንት አደራረግ እና ላይክ አደራረግ ማስተካከል መቻል አለብን። ዩቲባችን እንዲያድግ፣ ዩቲባችን ከፍ እንዲል ከፈለግን ኮመንት ስናደርግ፣ ላይክ ስናደርግ፣ ሰብስክራይብ ስናደርግ ጥንቃቄ ማድረግ አለብን ማለት ነው። ለሁላችን ማለት አሁን ለምሳሌ እኔ ሰብስክራይብ በምታደርጉኝ በምታደርጊ ወይ ደግሞ በምታደርገኝ ሰዓት እኔ አላይህም ወይም አላይሽም ለህሊናሽ ብለሽ ነው የምታደርጊው ማለት ነው። ኮመንቱም እኔ ጋ እንዲደርስ ተብሎ መሆን መቻል የለበትም። ሪሊ ስለዚያ ቪዲዮ የሆነ ነገር ጽፍ ያለው ወይ ምን ይላል ብላችሁ ነው መጻፍ ያለባችሁ እንጂ ዝም ብላችሁ ሳታዩ እንትን ባትሉ መልካም ነው። እስፔሻሊ ፐርሰናሊ እኔ አይመቸኝም። ብዙዎቻችሁ ብዙዎቻችሁም አይመቻችሁም። እናንተ ቤት ወይ ደግሞ እናንተ ቻናል ላይ እያንዳንዱ የቻናል ባለቤት እንደዚህ አይነት ኮመንት እንዲጻፍ አይፈልግም ሰው ቤት ግን ሄዶ ይጽፋል ሰው ቤት ሄዳችሁ ግን እንደዚ አይነት ኮመንት ጽፋላችሁ ነው እያልኩ ያለሁት ስለዚህ እኔ ቤት ሊጻፍ የማልፈልገውን ኮመንት ሌላ ሰው ቤት መጻፍ የለብኝም ምክንያቱም የኔ ቻናል እንዲያድግ እንደምፈልግ ሁሉ የዚያ ሰው ወይም የዚያ ግለሰብ ቻናልም እንዲያድግ መፈለግ መሻት መቻል አለፊ ማለት ነው እና ለዛሬ ነበረኝ ሀሳብ አስተያየት ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰናይ ጊዜ ሆንላችሁ፣ መልካም ጊዜ። ሀሳብ አስተያየታችሁን በኮመንታችሁ ውስጥ ኮመንት መስጫ ሳጥኑ ላይ አስቀምጡልን እስኪ፣ ስሜታችሁን የሁላችሁን ስሜት ስለምፈልገው